አንደበር ፖድካስት እስቲ ዛሬ ለረጅም ጊዜ ላወራበት የምፈልገውን ታፒክ እናውራ። ስለ ጤና መጠበቅ ነው የምናውረው። ያው እዚህ ፖድካስት ላይም ብዙ ጊዜ ያታችኋል እንዴት ጤና እንደሚጠበቅ ብዙ ነገር አውርቻለሁ። ስለ እንቅልፍ አውራለሁ፣ ስለ አመጋገብ አውራለሁ፣ ስለ ሰፕሊመንት አውራለሁ፣ ስለ ኤክሰርሳይስ አውራለሁ። በቃ የሚቀረኝ የለም። ሰፕልመንቶቹን ራሱ ከፋፍዬ ማግኒዚየም፣ ዚንክ፣ ፊሽ ኦይል ምናምን እያልኩኝ እና ስለ ፀሐይ ረቡዕ ላይ አወራለሁ ስለ ቫይታሚን ዲ ለምን በጣም ለጤና ቦታ ሰጠው ስለሚለው እስኪ እናወራ። በተለይ ወንዶች ያው ወንድ ስለሆንኩ ዛሬ ስለ ወንዶች ነው የማወራው። ወንዶች እንዴት ጤናችሁን መጠበቅ እንዳለባችሁና ጤናችሁን መጠበቅ ብዙ ጥቅም እንዳለው ብዙዎቻችን እናውቃለን። ግን እኔ እንዴት እዚህ ፓያዝ ውስጥ እንደገባውና እንዴት በጣም በቃ አብሰስድ እንደሆንኩኝ ጤና መጠበቅ የሚለውን ነገር ስለ ሱስ ይናወራ መወራት አለበት ብዬ ስለማመን ነው። ከተወራ ቢያንስ ይህንን ቪዲዮ አይቶ የተወሰነ ሰው ኤክሰርሳይዝ ካደረገ ጤናውን መጠበቅ ከጀመረ፣ በቃ ይሄ ቪዲዮ የለፋውበት በቃ ስራውን ሰርቷል ማለት ነው ስለዚህ ሳሎስ አስበባችሁ እንዴት እኔ የጤናዬን መጠበቅ ጀርኒ ውስጥ ገባው። ጤና ስል ሰውነቴን ብቻ አይደለም የአእምሮዬም ጤና ነው። ሁለቱን ጤና እንዴት አብሬ ማስኬድ ቻልኩ? ምን ጥቅም አለው? ምናምን የሚለውን ጤና መጠበቅ ጥቅሙን ሁላችን የምናውቀዋለን፣ ግን ሂደቱን እስቲናውራ እናውራ። ከአስር ዓመት በላይ ማለት እችላለሁ ጤኔን ለመጠበቅ ሞክሬአለሁ። የአእምሮዬንም የሰውነቴንም እንደነገርኳችሁ ግን በፊት እራሱ ስጀምር ትሬንድ ስለሆን አልነበረም ይህን ነገር ማድረገው ለትሬንድ ተብሎ አሁን የሚደረግ ብዙ ጤና መጠበቃ ያለው ጂም ውስጥ ገብቶ መሞከር ምናምን በቃ እንደ ትሬንድ ነው ሶሻል ሚዲያም ያመጣው ያንቀሳቀሰው ነገር አለ እዛ ላይም ለማሳየት ጤናው የሚጠብቅ ሰው ከወደንከወድ ኩል ነው ተብሎ ስለሚጠበቅ አንድ ቀን ጂም ውስጥ ገብቶ ፖስት የሚያደርግም ሰው አለ ግን ዋናው ምንድነው እንደ ወንድ የሚጠበቅብን ነገር አለ ወንዶች ይህን ቪዲዮ የምታዩት ከሆነ ማለት ነው ብዙ ነገሮች ይጠበቁብናል። መምራት ሊሆን ይችላል ፕሮቫይድ ማድረግ ለቤተሰቦቻችን ፕሮቴክት ማድረግ ከሆነ ከመጥፎ ነገር መከላከል መገንባት ቢልድ ማድረግ ሊሆን ይችላል፣ የሆነ ነገር ክሬት ማድረግ ሊሆን ይችላል። እነዚህ ነገሮች ሁሉ ይጠበቁብናል። ግን ይሄ ዋናው ፋውንዴሽኑ ምንድን ነው የሚለውን ነገር ብዙ ሰው አያስተምረንም፣ በራሳችን ነው ብዙዎቹ ወንዶች ምን ማረው ፊዚካል እና ሜንታል እና ፊዚካል ሄልት እነዚህ ነገሮች ለማድረግ በጣም ወሳኝ ነገር ፋንዳሜንታል የሆነ ነገር እንደሆነ ብዙ ሰው አያስተምረንም። በቃ እስቲ ፕሮቫይድ አርግ፣ ተሯሩጠ ከዚህም ከዛም ምንም ፈልጠህም ቢሆን አምጣው ብሩን ነው ፕሮቫይድ አርግ፣ ፕሮቴክት አርግ። ግን አንድ ሰው ፕሮቴክት ለማድረግ እንዴት ጠንካራ መሆን አለበት። ፕሮቫይድ ለማድረግ ጤናው የተጠበቀ መሆን አለበት። ሊድ ለማድረግ ለመምራት ጤናው የተጠበቀ ወንድ መሆን አለበት። ስለዚህ የአእምሯችን ጤናና የሰውነታችን ጤና በጣም ወሳኝ ነው። ብዙ ጊዜ እኔ ፓድካስቴ ላይ ደጋግሜ አወራዋለሁ፣ የጤና ሜንተል ሄልት፣ ሜንተል ሄልት ደጋግሜ አወራለሁ። ስለ ሜንተል ሄልት የአእምሮ ጤና እንደ ቀልድ እንደ ለግሪ ነው የሚታየው፣ ግን ያልደረሰበት አያውቅም። ሲደርስብን ነው ብዙዎቻችን የምናውቀው። ካልጠበቅ ነው እንደ ማንኛውም ነገር፣ ዋናው ኦፕሬት የሚያደርገው አእምሯችን ነው፣ ይሰበራል ስለዚህ እኔ ጤናዬን በመጠበቅ ስለ ኤክሰርሳይስ አይደለም የምናወረው ዛሬ፣ በአጠቃላይ ጤና መጠበቅ የሚለውን ነገር ነው አብራርቼ ማወራላችሁ። እንዴት አብሰስድ እንደሆንኩና እዚህ ውስጥ እንዴት እንደገባው ነው የምናወረው። መጀመሪያ ያው ምንም የማይካደው እዚህ ፓይል ውስጥ የከተተኝ ኤክሰርሳይዝ ማድረግ ነው። ኤክሰርሳይዝ ማድረግ ጂም ውስጥ መሄድ፣ ኤክሰርሳይዝ ማድረግ አብሮ የሚመጡ ብዙ ነገሮች አሉ። ሰውነታችንን ለማዳበር ወይንም ፌት ለመሆን በምንጥርበት ጊዜ መደረግ ያለባቸው ነገሮች አሉ። እነሱን ካላረግን ፌት በተአምር አንሆንም። ለምሳሌ እንቅልፍ ካልተኛ አንድ ሰው ሪከቨር ሊያደርግ አይችልም። ሪከቨር ካላደረገ ሰውነቱ ፌት ሊሆን አይችልም። ነገር ሊደግም አይችልም፣ ይደክመዋል፣ ይተወዋል። ስለዚህ እንዴት ነው የተያያዙ ነገሮች ናቸው። አመጋገብ አመጋገቡ ካልተስተካከለ የአንድ ስፖርተኛ ፊት ሊሆን አይችልም። ፌት ሰውነት ስታዩ አመጋገቡንም አስቡት፣ እረፍቱንም አስቡት፣ ዲስፕሊኑንም አስቡት፣ ኮንሲስተንሲውንም አስቡት፣ ተስፋ ለመቁረጡንም አስቡት። አብሮ መሄድ ነገር ነው፣ ግን ብዙ ጊዜ ሪዛልቱን ነው የምናየው። አንድ ሰው ፌት ነው፣ ዋው፣ ኦኬ፣ ናይስ። ከጀርባ የተከፈለውን አናውቀውም። በጣም የተያያዙ ነገሮች አሉ። አንዱን አንዱን ያመጠዋል። ስለዚህ እኔ ጂም መሄዴ ነው ሁሉ ነገር ይከፈተልኝ የከፈተልኝ ማለት ጂም ሄድ ስጀምር በቃ ኤክሰርሳይዝ ማድረጉን ፌትነስን በወደድኩት እየወደድኩት ስመጣ ሌሎቹም ነገሮች አብረው መምጣት ጀመሩ ማለት ነው፣ እየገቡ ይመጣ። ለምሳሌ ኤክሰርሳይዝ አድርጌ ሌግ ደይ ቢሆን የእግር ኤክሰርሳይዝ አድርጌ በንጋታው የሚሰማኝ ስሜት ቴስቶስትሮን ሹት ሲያደርግ እሱ ስሜት በቃ ክሬቭ ማድረግ ጀመርኩኝ ማለት ነው። ስለዚህ ዋናው በሩን ሁሉንም የከፈተልኝ ኤክሰርሳይዝ ማድረጌ ነው፣ ጤናዬን እንደጠብቅ ማለት ነው። ሌላው ሰው ደግሞ በሌላ መንገድ ጤናውን ሊጠብቅ ይችላል። ግን አመጋገቤ ላይ ራሱ ትልቅ ቦታ አሉ። የኒውትሪሽን እውቀት እንዲኖረኝ ያደረገው ኤክሰርሳይዝ ማድረጌ ነው። ኤክሰርሳይዝ ባላደርግ ሞስት ፕሮባብሊ የአመጋገብ እውቀት ሊኖረኝ አይችልም። ምን መመገብ እንዳለብኝ ኤክስፐሪመንት እያደረኩ የትኛው ይስማማኛል? ምን አይነት አመጋገብ ነው ጤናማ የሚባለው? ፕሮቲን ብቻ መብላት ነው ወይ? ፋይበር ምንድን ነው? ካርቦሃይድሬት ምንድን ነው? ኒትሪሽን የሚለው ሀሳብ በአጠቃላይ በደንብ ሪሰርች ማድረግ ጀመርኩኝ ማለት ነው። ማጥናት፣ ኤክስፐሪመንት ማድረግ በራሴ እንቅልፍ ምንድን ነው የሚለውን ነገር በራሴ በቃ ኪሪየስ እየሆንኩ መጣው ማለት ነው። አይ ቲንክ ስለ እንቅልፍ ያለኝን አስተሳሰብ በደንብ ኮምፕሊትሊ ቀየረው። ከዚህ በፊት ማውርቻል የእንቅልፍ ሙሉ ኤፒሶድ ሰርች ይችላል፣ ካላያችሁት ዩት ማቲው ዋከር ስሊ ስሊፕ ዋይ ዊ ስሊፕ የሚል መጽሐፉ ላይ ስሊፕ ስማርተር የሚል መጽሐፍ፣ መጽሐፎች ማገላበጥ፣ ሪሰርቾች ማየት፣ ፓድካስቶች መስማት፣ ኤክስፐርቶችን መጠየቅ ጀመርኩኝ ማለት ነው። የጤና አብሴሽን እየጨመረ እየጨመረ እየጨመረ ጤናዬን መጠበቅ ጥቅሙን ሳየው ማለት ነው። እና አንዱ አንዱን ነው የሚያመጣው፣ የተያያዙ ነገሮች ናቸው፣ ቼን ሪያክሽን ነው። ጂም ውስጥ ኤክሰርሳይዝ ሳረግ ስትሬንግት እየጠነከረ ሰውነቴ ሲመጣ ካንፊደንስ የሚየጨመረ መጣ። አያችሁ እንዴት ከሜንታል ጋር እንደሚገናኝ። በቃ ሲምፕል ሳሎ ሳስበው ማለት ነው። ብዙ ጊዜ ካያችሁ ስትሬንግቱ አሪፍ እየሆነም ሲመጣ አንድ ሰው ካንፊደንሱም በዛው ልክ እየመጣ ይመጣል። ኦ ይሁን ነገር ማድረግ እችላለሁ፣ ይሁን ነገር አካምፕሊሽ ማድረግ እችላለሁ ማለት ይጀምራል አይምሯችን። የዛኔ ካንፍደንስ ይመጣል። ነገሮችን መሞከር አንፈራም፣ ፌል ማድረግ አንፈራም። ኮንሲስተንሲ ደግሞ ከሌለው አንድ ሰው ደጋግሞ የሆነ ነገር ካላረገ ፊት ሊሆን አይችልም። እሱ ደግሞ ዲሲፕሊንን ራስን መግዛትን አስተማሪም ማለት ነው ወይንም ዊል ፓወር፣ ሰልፍ ኮንትሮል ይሁን ነገር ከጀመርኩኝ ፎከስ አድርጌ እንድጨርስ ያረገኝ ይህም ፊትነስ ነው። ኤክሰርሳይዝ ማረጌ ነው አንዱ አንዱ ነው። ከንሲስተንሲው ዲሲፕሊንን ሰጠኝ ማለት ነው። ጥንካሬ ደግሞ ካንፊደንስን ሰጠኝ፣ በራሴ እንድተማመን። ዲሲፕሊኑ ደግሞ ነፃነታችሁን ይሰጣችኋል ማለት ነው። በቃ ልብስ ያምርባቸዋል። ጥቅሙን በደንብ እየተረዳችሁ ስትመጡ ኤነርጂያችሁ ኤነርጂ እንዳይመስላችሁ በጣም ኤነርጂ ይኖራችኋል። ስቴብል የሆነ ኤነርጂ የተረጋጋ ሰው ትሆናላችሁ። ይሄ ዝም ብሎ ኮንፊደንሱ ለማሳየት የሚሞክር ሰው ሳይሆን፣ በቃ አይምሯችሁም እየጠነከረ ነው የሚመጣው። ምክንያቱም ፔይን ነው። ኤቭሪታይም ኤክሰርሳይዝ ስታደርጉ የዛኔ ጤና መጠበቅ የሚባለው ነገር ግልጽ እያለ ይመጣላችኋል። ጤናችሁ እንድጠብቁ ነው። ዞሮ ዞሮ ይህንን ነገር እያወራውኝ ያለሁት አመጋገብ ላይ አሁን ብናይ፣ አመጋገቤ ካልፈለግኩኝ አልበላም፣ መጠጣት ካልፈለኩ አልጠጣም ማለት እንድችል ያደረግኝ ኤክሰርሳይሱ ነው። ኤክሰርሳይስ ባላረግ ጤናዬን ባልጠብቅ እዛ ጋ የለፋውትን ነገር እዚህ ጋር መጥቼ በአልኮል ሳበላሸው በጣም እያናደደ የመጣ ያ ሁሉ ልፋት በዚች ምግብ ሊበላሽ ነው፣ በዚህ መጠጥ ሊበላሽ ነው ማለት ትጀምራላችሁ። የዛኔ ጤናችሁን እየጠበቃችሁ ትመጣላችሁ። ሰውነታችሁን በትክክለኛ ምግብ መገንባት ስትጀምሩ ብዙ ነገሮች እየተቀየሩ ይመጣሉ። ኤነርጂያችሁ ይቀየራል። አሪፍ ኤነርጂ ይኖራችኋል። ይሁን ነገር ለማድረግ በቃ ደስ ብሏችሁ ነው የምታደርጉት። ንቁ ትሆናላችሁ። ሙዳችሁ አሪፍ ነው የሚሆነው። ክላሪቲ አለ። ይሄን ልገልጸውም አልችል፣ የሆነ ጥርት ብሎ የሚታያችሁ ነገር። የሆነ የመጥፋት ስሜት አይሰማችሁም። ራሳችሁን ክንትሮል ወይንም ራሳችሁን የመግዛት ስሜት ደግሞ ይመጣል በደንብ እና ራሴን ጤናዬን መጠበቅ የተሻለ ሰው አድርጎኛል። ባጠቃላይ እንደነግራችሁ የፈለኩት የተሻለ ሰው አድርጎኛል ማለት ለእናትና አባቴ የተሻለ ልጅ ላረገኝ አርጎኛል ብያምናለው፣ ለፓርነሬ ጥሩ ጓደኛ አርጎኛል ብያምናለው፣ ለጓደኞቼ። የተያያዘ ነው ጤናዬን የመጠበቄን ነው። በጣም አራቀከው እንዳትሉኝ። ና እንዴት ነው ለቤተሰቦች ጥሩ ሰው የምትሆነ በኤክሰርሳይዝ ስላደረግ በጣም ይገናኛል። እንዳትሸወዱ፣ ራሳችሁን ስትንከባከቡ፣ ራሳችሁን ተኬር ስታደረጉ ነው ሰውን ማድረግ የምትችሉት። ራሱን የጣለ ሰው ሰው ተኬር ሊያደረግ አይችልም። ይህንን ልነግራችሁ አይገባም፣ በጣም የሚታወቅ ነገር ነው። ሰልፍ ዲስፕሊን ስላለኝ፣ ራሴን መግዛት ስለምችል ሰው በእኔ ይተማመንብኛል። ነገ ጠዋት የሆነ ነገር አደርጋለሁ ካልኩኝ እንደማረግ ያውቃል ሰው እያከበራችሁ ይመጣል ጤናችሁን ስትጠብቁ ማንም ራሱን የጣለ ሰው ሊያከብር አይችልም ብዙ ሰው ይንቃል የሰው ባህሪ ነው መሆን አለበት እያልኩኝ አይደለም ግን ህይወት አንፌር ነው እንደዛ ነው እየተደረገ ያለው ኤነርጂያችሁ ያላችሁ ኤነርጂ ስቴብል ነው እንዲህ እንዲህ የሚል ነገር አይደለም ሰው የሚከብደው ነገር እናንተ ይቀላችኋል። በቃ ቀለል ብሏችሁ ነው የምታደርጉት። ይሄ ኮምፕሌነር አቶ ነው ሃርድሺፕ የሆነ ከባድ ነገር መወጣት ትጀምራላችሁ። ይህ ሁሉ ጤናችሁን ከመጠበቅ ጋር የሚገናኝ ነገር ነው። ይሄ ከሰው ጋር ያላችሁ ግንኙነት ሪላሽንሽፓችሁ በቃ ጥሩ የሆነ ነው የሚመጣው። ጤናማ ሪላሽንሽፕ እየኖራችሁ ነው የሚመጣው። ይሁን ነገር አደርጋለሁ ካላችሁ ታደርጋላችሁ እና ጤናችንን መጠበቅ በቃ የተሻለ ሰው ያደረገናል። ዋናው ጤና ነው ይባላል አይደለ? በአማርኛው ራሱ ግን ብዙዎቻችን አናደርገውም። ከሜንተል ጋር ብዙ ነገር ይገናኛል። አሁን ቅድም እንደነገርኳችሁ ሙዳችሁ፣ ኤነርጂያችሁ ምናምን ብያችኋለሁ። ግን ስትስን ራሱ ኤክሰርሳይዝ የሚያደርግ ጤናውን የሚጠብቅ ሰው ሃንድል አደራረጉ ይለያል። ስትስን የመቋቋም ችሎታው ከሌላው የተሻለ ነው ብዬ አምናለሁ። ምክንያቱም ኤቭሪ ዴይ ትሬን እያደረገው ነው አይምሮውን ለስትረስ፣ ስትረስ ሲመጣ እንዴት ማኔጅ ማድረግ እንዳለበት ይረዳል ማለት ነው። ልምዶቹ ወይንም ሀቢቶቹ በጣም ይለያሉ። ጤናውን የሚጠብቅ ሰው ከሳንላይት ከፀሐይ ጋር ያለው ራሱ ቁርኝነት ይለያል። ፀሐይ ካገኘ አሪፍ እንቅልፍ እንደሚተኛ ስለሚገባው፣ ጤናውን የሚጠብቅ ሰው ፀሐይን የመጠቀም ኃይሉ ቫይታሚን ዲ ከፍ ያለ ነው። ስለ ቴስቶስትሮን ያለው ዕውቀት በዛው ልክ ነው። ቴስቶስትሮን ምንድን ነው? ስለ እሱም ሰርችላችኋለሁ፣ ቪዲዮ ገብታችሁ ይዩት። ዛሬ እዚህ ጋር ላወራ ሙዱን በደንብ ይረዳል። ጤናውን የሚጠብቅ ሰው ኤነርጂውን ሳውና ራሶ አጠቃቀም ነው። ሳውና ውስጥ ስለ ሳውና አንዳንዴ ሳውና ውስጥ ስጠቀም የሳውና ጥቅም ምናምንና ቢያወራ ና ትንሽ አብሰስ ድነኝ እንደ ብዬ ተዋዋለሁ። ግን ያው የተረጋገጠ ነው በሳይንሱ እኔም ራስ ያየሁት ነው። ስለ ሳውናም ቪዲዮ ሰርቼላችኋለሁ፣ ገብታችሁ ይዩት። ብዙ ለሪካቨሪ፣ ለልባችን በቃ ብዙ ጥቅም ነው ያለው ከኦፕላንጅ ልትሉ ትችላላችሁ። እሱም ለኢንፎርሜሽን ምናምን ምናምን በጣም ብዙ ጥቅም ነው ያለው። ስለ ሰፕሊመንት ሰርቼላችኋለሁ፣ ስለ ማግኒዚየም ሰርቼ አለሁ፣ ስለ ዚንክ፣ ስለ ኦሜጋ ትሪ በቃ ማለት የምችለውን ያህል እናንተ ሸር ለማድረግ እየሞከርኩ ነው፣ እኔ የማድረገውን ነገር። ግን እነዚህ ነገር ሳረግ ስለ ጠቀመኝ ነው። እናንተም በማድረግ ነው ጥቅሙን የምታውቁት። እዚህ ጋር በ24 ሰዓት ባወራ ምንም ዋጋ የለውም። አንድ ሰው ገብቶ ጥቅሙን ካላየው ኤነርጂው ተቀይሮ ፎከሱ ተቀይሮ ካላየው፣ እኔ በአወራ ምንም ዋጋ የለውም። ግን ጤናችንን በመጠበቅ የሕይወታችን ኳልዲ ይቀየራል። ኳልዲ ያለው ሕይወት መኖር እንችላለን። በአእምሯችን ልክ እንደዛው የተለያየ ጤናውን መጠበቅ የምንጠብቅበት መንገድ አለ። እኔ ለእኔ የሰራልኝ ብዙ መንገዶች አሉ ከሜዲቴሽን ጀምሮ ስለ ሜዲቴሽን ቪዲዮ ሰርች ይላችኋለሁ። ኢቨን የምሰማቸው ፓድካስቶች አሉ። ሜንታል ኢንስታብል የሚያደረጉት የማስገባውን ኢንፎርሜሽን ተጠንቅቄ ነው የማስገባው። ቲክታክ በሉት ምን በሉት ጃንኩን አልሰበስብም፣ ምክንያቱም ይረብሸኛል። ከባድ ኒውስ ለመራቅ ሞክራለሁ። ይህ ቀላል ሊመስል ይችላል አደለ? ግን ይሰራል። ኮምፕሌን ከሚያደረግ ሰው ጋር፣ ከኔጌቲቭ ሰው ጋር መራቅ የአእምሮን ጤና ከመጠበቅ ጋር ይገናኛል ብዬ ነው የማምኑ። አሁንም ማውራችሁ ነገር እና ብዙ ሰዎች ወንዶች ተደብቀዋል። ኤነርጂያቸው ሎ ነው። ወንዶች ፐርፐዝ ወዴት እንደሚሄዱ ግራ የገባቸው ብዙ ወንዶች አሉ። እንቅልፋቸው በቃ የጠፋባቸው ብዙ ወንዶች አሉ ፎከሳቸው ዲስፕሊናቸው በቃ ከልክ በላይ ስቲሙሌሽን የሚጠቀሙ ኦቨር ስቲሙሌትድ የሆኑ ሰዎች አሉ። ቴስታስትሮን ወንዳወንድነትን ሳያውቁት የሚያሳልፉ ብዙ ወንዶች አሉ። ናይህም ቪዲዮ አይታችሁ ጤናችሁን በመጠበቅ ህይወታችሁ ሙሉ ለሙሉ መቀየር ትችላላችሁ። ጤናን መጠበቅ ስል ሙሉን ነው መንተልም ባዲንም ሁሉም ሰው ጥሩ እንቅልፍ ይገባዋል። ጥሩ ምግብ መብላት ይገባዋል። ጥሩ ሰውነት ጥንካሬ፣ ጥርት ያለ ሀሳብ፣ ክሌር ማይንድ የምንለው ስቴብል የሆነ ኢሞሽን፣ እንደዚህ እንደዚህ ማይል ፐርፐስ ያለው ህይወት ራሱን የሚያከብር ሴልፍ ሪስፔክት ያለው ሶሳይቲ ያስፈልገናል፣ መሆንም አለብን። እኔ ፐርፌክት ነኝ እያልኩኝ አይደለም ይህን ነገር ሳወራ፣ ግን ሞክራለሁ የሞከርኩትን ነገር ደግሞ ይሰራልኝን እዚህ ፖድካስት ላይ መጥቼ ያው አልሰስትም ለእናንተ ሼር ነው የማደርገው። ጤናችሁን በመጠበቅ በጣም ደስተኛ ትሆናላችሁ። አም ቴሊንግ ዩ ከጤና በላይ ምንም ነገር የለም። ሁሉ ነገር ከጤና ጋር ሲሆን ነው ጥሩ። ስለዚህ ለምንድን ነው ጤናችንን ጠብቀን፣ ሀብታም ማን ነው ነው? ሁለቱም መሆን ይቻላል። ጤናውን የጠበቀ ሀብታም መሆን ለምን አይቻል? ይቻላል። 30 ደቂቃ 40 ደቂቃ አንድ ሰዓት ነው የሚያስፈልገን ጤናችንን ለመጠበቅ። ከዛ ሌሎቹ ግን ደግሞ ሀቢቶች ናቸው ልምዶች ናቸው። በትናንሽ ነገር ራሳችንን መጠበቅ እንችላለን። ግዴታ ጂም ውስጥ ገብተን ስለሰራን አይደለም፣ ብረት ስላነሳን አይደለም። we can be healthy በምንወስነው ዲሲዥኖች ከአመጋገብ ጀምሮ ከእንቅልፍ ጀምሮ ከብዙ ከሰፕሊመንት ጀምሮ ብዙ ነገር መጠበቅ እንችላለን ጤናችንን እና ጤናችንን አንርሰው። ብር ብር ስንል ጤናችንን ደግሞ አንርሰው። ብር በጣም የሚያስፈልግ ነገር ነው፣ ምንም ጥያቄ የለውም። ግን አብረን ማስኬድ እንችላለን። አንዱ ብቻ መሆን የለበትም፣ ሁለቱም መሆን ይችላል። በደንብ ኢንጆይ እንድናደርገው ያለን ብር አብሮ ይሄድ ከሁሉ ነገር ጋር ነው ጤና መጠበቅ የሚገናኘው። እኔ የጀመርኩት በኤክሰርሳይዝ ነው። ሌላ ሰው ደግሞ በሌላ ሊያደርገው ይችላል። በአመጋገብ ሊሆን ይችላል። ስለዚህ ይህም ቪዲዮ አይታችሁ ጤናችሁን አንድ ሰው ለመጠበቅ ከተነሳሳ፣ ማድቬድድ ከሆነ ያሉትን እዚህ ፖድካስት ላይ ቪዲዮዎች አይቶ ከሞከረ ስራ ይንሰርቻለሁ ማለት ነው። እና ጤናችንን ጠብቅ እንደ ቀልዳኔው በተለይ ወንዶች እንደ ወንድ ሆነን ለመቀጠል ጤናችንን መጠበቅ መቻል አለብን። ሴቶችም እንደዛ ለሁሉም ነው። ጤና ጤናችንን ጠብቅ። እኔ ጤናዬን የምጠብቀው በዚህ በዚህ መንገድ ነው። የተለየ ነገር የለውም እና እዚህ ደስ ስላያችሁት በጣም አመሰግናለሁ። ሰብስክራይብ ማድረግ አትርሱ። አንደበ ፖድካስት ፒስ